ሰላም ውድ የቻናላችን ተከታታዮች፣ ዛሬ አርሰናልና ማረፍ የሚፈልጉ ተጫዋቾች በሚል አጥራ ያለች ፕሮግራም ይዘ መተናል። ፕሮግራሙም የሚዳስሰው አርሰናል ባለው እስኳድ ማረፍ እስካሁን ያላረፉ ተጫዋቾችን አስመልክተን የምናያያዙ ፕሮግራም ነው። እነኛም በብዛት የሚመለከተው ራይስ እና ዙብሜንዲ ነው። የአርሰናል ኮር የሆኑ አማካዮች ናቸው ራይስ እና ዙብሜንዲ እንደሚታወቀው ከሆነ ግን በጣም ብዙ ደቂቃ በመጫወት ለሚቀጥሉት ሚያዚያ መጋቢት፣ ለሚመጡት ከባባር ጨዋታዎች ላይ አርሰናል ሊጎደው ይችላል የሚል ነው። ምክንያቱም እስካሁን ራይስ በፕሪሚየር ሊጉ አንድ ሺህ ሁለት መቶ አርባ ዘጠኝ ደቂቃዎችን ተጫውቷል። ዙቢሜንዲ ደግሞ አንድ ሺህ አንድ መቶ ሰባ ስድስት ደቂቃዎችን ተጫውቷል። ራይስ በሻምፒየንስ ሊጉ 383 በአምስት ጨዋታዎች፣ ዙቢሜንዲ ዙቢሜንዲ ደግሞ ሁለት መቶ ሰላሳ ዘጠኝ ደቆችን ተጫቷል። ዙቢሜንዲ ሶስት ጨዋታዎች ላይ ነው በብዛት ይሳተፈው። ያ ደግሞ አርሰናል ሊጎደው ይችላል፣ ምክንያቱም የጨዋታ ቁጥር መጨመር የፕሪሚየር ሊግ ሲዘም ነው ነው። ራይስ መቶ ሚሊዮን ይወጣበት ተጫዋች ነው። አርቴታ ለዚህ አመት ብቻ የሚፈልገው ተጫዋች አይደለም። ስለዚህ ለሚቀጥለውም አመት ግንቦት ሰኔ ላይ ለሚደረጉ ጨዋቶች እጅግ አስፈላጊ ተጫዋች ነው። ዴክላን ራይስ በዚሁ የሚቀጥል ከሆነ ዴክላን ራይስ እስከ ሰባት ሺህ ደቂቃ ዓለም ዋንጫው ሲያልቅ ሊጫወት ይችላል። ያ ደግሞ በእግር ኳስ ታሪክ ታይቶ በማይታወቅ ነው ማለት ነው። እሺ እኔ ሲ አሁን ብዙ ደቂቃ የተጫወቱትን አሁን አለም ላይ በመጀመሪያ እነ ኮርቷ ኡናይ ሲሞን ናቸው ብዙ ደቂቃ የተጫወቱት አንድ ሺ አራት መቶ አርባ ደቂቆችን ተጫወቷል። እነሱ ግን በረኞች ናቸው። አውት ፊልድ ተጫዋቾች አይሉም። በረኛ ስለሆኑ የእያንዳንዱ ጨዋታ እስካልተጎዱ ድረስ ይጫወታሉ። በአርሰናል ቤትም ብዙ ደቂቃ የተጫወተው እንደሚታወቀው ከሆነ በረኛው ነው ግብ ጠባቂው ነው ማለት ነው። ግን ከአውት ፊልድ ተጫዋች ብዙ ዴክሬት ያለው ዴክላን ራይስ ነው። እዚ ውስጥም ሊገባ የሚችለው ጆን ቲምበር ነው። ግን ቲምበር በሚወጣ ሰዓት ቤንዋይት ዋይት ሊጠቀም ይችላል። ግን አሁን አርሰናል ለአርቴታ ትንሽ የተሸገረው ራይስ በሚወጣ ሰዓት ማሊገባ ሊገባ ይችላል እሱ ቦታ ላይ ነው። በስምንት ቁጥር ሚና ማሊጫወት ሊጫወት ይችላል። ምክንያቱም ራይስ እንደሚታወቀው ከሆነ የተሟላ የሚባል አማካይ ነው። ለምሳሌ በዚህ በዚህ አመት አንዳንድ ቁጥሮቹን ስናይ በጣም አላ ለየት ያሉ ቁጥሮች ለምሳሌ ታክል ፕላስ ኢንተርሴፕሽን ሁለት ነጥብ ስምንት አምስት በዘጠና ደቂቃ ውስጥ ያደርጋል። ክሊራንሱ ሁለት ነጥብ ሁለት ስድስት ነው በየዘጠና ደቂቃው። ይሄ ዲፌንሲቭ ስራውን የሚሰራበት ነው። በሌላ ደግሞ በሌላ በፓስ ደግሞ ብናየው በፓስ በአማካይ እስከ 86 ነጥብ 6 ፓስ በ90 ደቂቃ ያደረጋል። ይሄ ደግሞ የኦፌንሲቭ ተጫዋቾች ነው። ቦል ኬሪንጉን ማየት ይቻላል። ቦል ኬሪንጉን በጣም የሚገርም ነው። እስከ ሶስት ቦል ኬሪንግ ያደረጋል። ወደ ፕላኔቲ ቦክስ ውስጥም እየገባ ቦል ኬሪንግ ያደረጋል። ቻንስ ይፈጥራል። በቻንስ ክሬሽን አሁን ይሄ ዲክላራይዝ በዲፌንሲቭም በኦፌንሲቭ ማቸው የሚሆን ተጫዋች ነው። ለምሳሌ ሚኬል ሞሪኖ ቢገባ ሚኬል ሞሪኖ ኦፌንሲቭ ዱዌሊስት ነው፣ ግን እንደ ዴክላራይዝ ዲፌንሲቭሊ በጣም ለተከላካዩ ሽፋን ሊሰጠው አይችልም። ምክንያቱም ዱዌሊስት ምናምን ነው፣ ግን የበለጠ የአየር ላይ ኳሶች ምናምን ነው። እንደ ዴክላራይዝ ክሪላንሱ፣ ኢንተርሴፕሽኑ፣ ታክሉ በጣም የተሳካለት ተጫዋች አይልም፣ እንደ ዴክላራይዝ ማለት ነው። ሚኬል ሜሪኖ እዛ ቦታ ላይ ይጫወታል ተብሎ የሚጠበቀው ተጫዋች ማለት ነው። አርቴታ ለምን የውሉ ደቂቃ ያጫውታችኋል ብለን ስናይ አንደኛ ለሷጭ ወጥ የሚሆኑት ሁለቱ ናቸው። ዲክላን ራይስ እና ዙቢሜንዲ ማለት ነው። ለምሳሌ በፕሬሲንግ የበለጠ ፕሬስ ለማድረግ ለተጫዋቾች ሽፋን ለመስጠት ለተከላካይ ተጫዋቾች ሽፋን ለመስጠት የበለጠ የሚጠቅመው የሚጠቅሙት ሁለቱ ተጫዋቾች ናቸው። አዎ አድማጮች የዴክላን ራይስ እና የዙቢሜንዲን አርቴታ ለምን ሙሉ ደቂቃ ያጫውታቸዋል የሚለው ምክንያቶች እያየን ነበረ። በመጀመሪያ ያነሳ ነው አርሰናል ለፕሬሲንጉ፣ እና ደግሞ ሽፋን ለመስጠት ጨዋቶችን ለመቆጣጠር ኮንትሮል ለሚድፊልድ እና ደግሞ ፕሮቴክት ባክላይን የሚባለው ሀሳብ አለ። የባክላይኑ ሽፋን ለመስጠት አሁን እነህ ጨዋቶች ላይ ማሳረፍ ይችል ነበረ፣ ግን አርሰናል የኋላው መስመር በጉዳት እየተቸገረበት ስለሆነ በጉዳት የተቸገሩ ተጫዋቾች ላይ እና ደግሞ ራይስ የሚያሳርፍ ከሆነ ጎሎች ኮንሲል ሊያደርግ ይችላል ማለት ነው። ሁለተኛው ደግሞ ምክንያት የሚሆነው ፊክስቸር ኢምፖርታንት ነው። ፊክስቸር ኢምፖርታንት ስንል ማለት አሁን እየመጡ ያሉ የአርሰናል ጨዋቶች እጅጉን እየከበዱ ነው እየመጡ ያሉት በብዛት አርሰናል ከሌሎች ቲሞች ጠንከር ጠንከር ያሉ ጨዋታዎችን በፕሪሚር ሊግ ከሜዳ ውጭ ተጫውተዋል። አሁን ግን የሚመጡ ጨዋታዎች ላይ ያርፋሉ ተብሎ ይጠበቃል። በዛሬ የሻምፒየንስ ሊግ ጨዋታ ላይ ይህ ነገር ይከሰታል ተብሎ ይጠበቃል። ዴክላን ራይስ አብሮ እንዳልተጓዘ አርሰናል ሚኬል አርቴታ አረጋግጧል ማለት ነው። እና ደግሞ ሊደርሺፕ ነው አው ዴክላን ራይስ አምበል የሚሆን የሆነ ተጫዋች ነው። ያ ሊደርሺፕ ማለት ጨዋቶችን እንዲቆጣጠር በብዛት ካያችሁ ዙምሜ እንዲሆን ተቀይሮ የሚወጣው ዴክላን ራይስ ተቀይሮ ይወጣ። በሁለት ስምንት ቁጥሮች አርስና መቼው ሲፈልግ ዙምሜ እንዲወጣና ዴክላን ራይስ በስድስት ቁጥር እና ሚና ይጫወታል ማለት ነው። ያ ሊደርሺፕ ነው ያሳያል። እነዚህ ምክንያቶች በብዛት አርቴታ ምክንያታዊ የሆኑ ናቸው ተብሎ ይታሰባል። ብዙ ደቂቃ ለምን ያጫውታቸዋል የሚለውን ስናይ ማለት ነው እ አንዳንድ ቁጥሮችን ለማየት እየሞከርኩ ነበረ። ዲስታንስ ከቨር አሁን ለምሳሌ ዴክላን ራይስ በዚህኛው የ25/26 ሲዝን በጨዋታ 10.9 ዲስታንስ ከቨር ያደርጋል ማለት ነው። በጣም የሚገርም ቁጥር ነው ማለት ብዙ ፖዚሽን ለሚስቲም ይሄ ቁጥር በጣም የሚገርም ነው። የትራንዚሽን ቲሞች ወይ ዲፌንሲቭ አፕሮች የሚጠቀሙት ኢሞሽን ናቸው፣ በብዛት እንደዚህ አይነት ቁጥር የሚያስመዘግቡት። በጣም የሚገርመውና የገረመኝ ነገር በሻምፒየንስ ሊግ ባለፉት አምስት ጨዋታዎች ዴክላን ራይስ 15.91 ኪሎ ሜትር ሸፍኗል። በጣም ይገርም ነው የሚገርም ነው። ያ ደግሞ ለሱ ጫና እያደረገበት ሊሄድ ይችላል የሚል ግምቶች አሉ። ለዛም ነው ከዛሬ ጨዋታ ውጭ የሆነ ብዙ አስፈላጊ ጨዋታ ስላልሆነ ማለት ነው ይህንንም አስከትሎ በውልቭሱ ጨዋታ ዴክላን ራይስ ያርፋል የሚል ነገር ይታያል። አዎ ትንሽ ነገር ለማንሳት ብዬ ነው። አመሰግናለሁ። አድማጮች እየሰማችሁኝ ከሆነ ሰብስክራይብ በማድረግ የአርሰናል ደጋፊዎች፣ ሌሎች እግር ኳስ የምትወዱ ደጋፊዎች ሰብስክራይብ በማድረግ ተባበሩኝ። አመሰግናለሁ።